እናትና ልጅ ያሰቡት ሴራ ሳይሳካላቸው ቀረ። ንጹሃ ኑሃሜን አሸናፊ ሆነች። ወርቋን ኑሃሜን ሻንጣ በመጨመር ኑሃሜ ስላየቻት ያንን ወርቅ አንጥታ ከራሳቸው ክላስ አስቀምጣላቸዋለች። ይህንንም እንግዲህ የልጁ ምሳ በሚጋበዝበት ሰዓት ላይ ወርቄ ጠፍቷል ዛሬ እያለች ነበረ። ስትል የነበረው ኤም በዚህም የተነሳ ብዙ እንደውም ብዙ እቃዎች ናቸው እየጠፉ ያሉት አሁን ይች ልጅ ከመጣይ ጀምሮ እያለች ወሬዋን ስደረድር ነበር። ወይዘሮ ዝናሽም አእምሮትና ናሆድ በአንድ ሲመጡ፣ ኤርሚ በር ከፈተ። በዚህ ጊዜ እንግዲህ ያየችውን ማመን ያቃታት አምሮት ወደ ኋላ ልወርቅ ደረሰች። አንዘረዘራት፣ አንዘፈዘፋት። ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። ዛሬ ኑሃሜን ክፍል 21 ተለቀቀ። ወደ ክፍል ሀያ ስንመለስ እንግዲህ ኤርሚ ወደዛ ግቢ ለማጥመድና ኑሃሜንን ግዴታ ለማየትና ለማገኘት ከዛ ቤት የምትወጣውን የእነሱን ልጅ ማጥመድና ማገኘት እንዳለበት ተረድቷል። በዚህም አጋጣሚ ከበራቸው ቁሞ እሷ ስትመጣ ስልኩን ይዞ ከእሷ ላይ ሲወርቅ በራሱ ጊዜ ወርቆ ገፋሽኝ፣ ጣልሽኝ፣ እያየሽ አትሄጂም ወይ በማለት እንትን ሲል ነበረ። በዚህም የተነሳ እንግዲህ እሷማ ይዞ ተነሳ እያለች ገደፍ ቀን አድርጋ ቁጭት አደርገውና ና ሐኪም ቤት እየሌድ ምናምን እያለችው ነበር። በዚህም እሱም እንግዲህ ላይ አልፈልግም በማለት ትታው ሄዳለ መስመሯንም ተቀብሎ ስም ብንቀያየር እያላት ነበረ። እሷም እንግዲህ ስሜም ኤም ይባላል። ለምንድን ስ አስበው ምንም የሆንከው ነገር የለ እያለችው ነበረ። አይ አሞኛል እያለ ገደፍ አርግኝ ያዥኝ እያላት ነበረ። እሱም እሷም ግን ንትዘው ፈቃደኛ አይደለችም። መጨረሻ ላይ ግን አንስተዋል፣ መስመሯንም ቀየረችው ማለት ነው። እንግዲህ ወደ እንትን ስንገባ ውህን ተቀብሎ በመደዋወል ላይ ይገኛሉ። እሱም እንግዲህ የስራ እድልም ለመገኘት ተችሎለታል። ሹፌሬ እንዲያውም እየፈለግኩ ስለሆነ ለእኔ ሹፌር ብትሆነኝ የሚል ሀሳብ ሰጥተዋል አለኝ ማለት ነው። በዚህም ጊዜ እንግዲህ ማነች ኤምም ከሱ ጋር ስትደዋወል ዛሬ ብንገናኝ እያላት ነበር። ዛሬ አልችልም፣ ዛሬ የምሳ ቀጠሮ አለብኝ። የወንድሜ ጮኛ ተመጣለች እና ቤተሰብ ለመታወቅ እያለኝ ነበረ። ዛሬ ፍጹም ከቤት አልወጣም ስትል፣ በቃ እኔ መምጣት አለብኝ እያለ ብዙ ብዙ ሲያወራ ነበርና ኤርሚም እንግዲህ ወደ ናሆድ እና ወደ ማነች አእምሮት ስንሄድ አእምሮት እንግዲህ ምሳ እጋብዝሻለሁኝ ቤተሰቦችን አሳምናለሁ እያላት ስለነበረ፣ በቃ እኔ እነሱ የሚፈልጉትን ሴት እሆናለሁኝ እያለችው ነበረ። ሁሉንም ነገር እተዋለሁ በማለት መጠጥም ሁሉንም እሱንም ከማጭስ እየከለከለች ነበረ። ወደኋላ ፓርት ስንመለስ አሁን ላይ ግን እንግዲህ ይዟት ልትሄድ ነው እንግዲህ ማነች የእሷን ሁሉንም ነገር ስለምታቅ ኑሃሜን በመሀል ስታወራ ኑሃሜን ቆንጆ ነሽ እኮ እንዳውም አምሮብሻል ሲል ከዛ እንደ ኑሃሜን ማለት ነው ብላ ከዛ እንደ አንቺ ልጅ ምንድን ነው እንደዚህ እንትን የምትይው እሷ በእርግጥ ጥሩ ልጅ እና ቆንጆ ልጅ ናት፣ ግን ደግሞ እኔ ማፈቅረውም እምወደውም አንቺን ነው ሲል አል ነበር በዚህም ጊዜ እንግዲህ እና እሑድም አባቱ ጋር ሄዶ ሁሉንም ነገር እሺ በቃ ይዛሃትና እና ፍቀድልኝ ደግሞ ካያ በኋላ ተወዳታለህ እንደ ናሆሜም አይነና በእርግጥ እንዳልከው ናሆሜ በጣም ቆንጆና ጥሩ ጸባይ ያላት ልጅ ነች። ሁሉም ነገር ግን ደግሞ እኔ የማፈቅረውም የምወደውም ሌላኛዋን ነው እያለ ለአባቱ ያስረዳዋል። አባትየውም እንግዲህ ይሄንን ከሰማ በቃ እንደዚ ካልክ እሷም እኮ መቼ ቀረብካ መቼ አያሃት እያለ ነበር። በዚህም ጊዜ እንግዲህ ሁሉንም ነገር ኦኬ በማለት ተቀብሎታል። ይህን ሲሰማ አባት ይወድሃለሁ አመሰግናለሁ ብሎ ከቢሮ ይወጣል። ብርም ከፈለግ ክልስጥ ቢለውም አይ ችግር የለውም አልፈልግም ብሎት ወጥቶ ይሄዳል። እንግዲህ እሷንም እየመካከራት ሲያገኛት ፊቱ ፈገግ በቃ እሺ ብሎ አልተሳካ እኮ እያለች ነበርና፣ በቃ አሁን ልብስ የምለብሰውን ተመርጥልኛለ ያለ የሀበሻ ቀሚስ ብትለብሺ የተመረጠ ነው። ስለዚህ እሱን ለብሰሽ እያላት ነበረ። ደግሞ በጣም ነው ያማረብሽ እያላት ነበረ። በፊት እንደዚህ እንደዚህ በይ እናቴ ፊት እንደዚህ ኩኝ እንደዚህ ኔ እናቴ በጣም እንትናቴ እያላት ነበር፣ እና እሱም እያለማመዳት ነበረ ያለው ግን የማይፈራ የለምና መንገድ ላይ እየመጣች ሳለ መኪና ውስጥ ሆነው ለአእምሮ ብሻል እያላት ግን በጣም ፈራሁ። አሁን ወደ ግቢው ስትቀርብ ፍርሀት ተዋጠች እየፈራሁ ነው እያለች ነበረ። በመሀል እንግዲህ አቶ ለይኩን ኑሃሜን ቤት እያጸዳች ያገኛታል። እዚህ ለምንድን ነው እንደዚህ? በቃ የዚህ ቤት ሰራተኛ እኮ ሳትሆኝ እንግዳ ነች እያላት ነበረ። ችግር የለውም ይሄ ደግሞ መስራት እያለች ነበረ በዚህ መንገድህና አቶ ላይ እኮ ልብስ እንቀይሪ ምን በያላት አይ እንደውም ምሳ ሰራለሁ ዛሬ። እኮ የልጅህ የናሆድ እንትን ጓደኛ ትመጣለች ምሳ ስሪ ብሎኛልና እሰራለሁ ስትል ነበር። ግን አባቴ አባትሽ ደግሞ ዛሬ ወይም ነገ ይወጣል ከሆስፒታል እያላት ተሻለው። እኔም እዚህ አልቀመጥም መውጣት እፈልጋለሁ። አባቴ ከዳነ ግን ማን ነው ከመጣ ከዚህ መሄድ እፈልጋለሁኝ። ግን የምትመጣው ልጅ ለናሆም እኔም ሆነ እሷም አይንሆነውም እያለች ነበረ። እንዴ ምን እያልሽ ነው? ማለት ምንድን ነው? ኑሃሜት ከአንቺ ይሄን አልጠብቅም እያሏት ነበረ አይ እንግዲህ፣ ሁሉንም ነገር ከሰማው ለሱ ሌላ ጥሩ ልብ ያለውና ጥሩ ልጅ ነው ናሆድ እያለኝ ነበር። በዚህም ጊዜ እንግዲህ አዎ እንደዚህ ምንትን ብላቸው አንድ እያለ ነበር የተቀራረሙት ግን እኔም እሷም አንሆነውም ሆነውም ስትል ነበር። ስለ እሷ የምታውቂው ነገር አለ? እኔ ካንቺ ይሄን አልጠብቅም እያሏት ነበረ። እሺ በቃ ይቅርታ፣ ልሄድ፣ እዛ ስራ አለብኝ ብላ ትታቸው ትሄዳለች። አቶ ላይኩን ላይኩንም ጥያቄ ይሆንበታል። ምንድነው የሚታወቁበት ነገር አለ እያሉ ነበር። እና ይህንንም ብለው እንግዲህ እሷም ወደ ጽዳቷ ስትሄድ እያጸዳዳች ጠረጴዛው ላይ እንግዲህ ወርቁን የእናትና የልጅ ተንኮል አስቀምጠውታል ከጠረጴዛ ላይ። ያንን ደግሞ ዊዚያምር እያለች ከአንገቷ ሞከር አድርጋ እዛው ዶላባቸው ውስጥ ጨምራ ውሰጅ ውሰጅ አሁን ተነስቷል እያለች ቪዲዮ እየቀረጸች ነበር ያንን ስታደርግ። ነገር ግን ያንን ብታደርግም እሷም ግን አንስታ እዶላባቸው ነው ያስቀመጠችላቸው ማለት ነው። እንግዲህ ይህንን አድርጋ ልጅቷም እና እናት ይገናኛሉ። መጀመሪያ ባለቤትና ወይዘሮ ዝናሽና ለይኮነ ይገናኙና እንግዲህ ዛሬ ዘና ዘና በል ለምንድን ነው ያደርከው? እኔን እዚያ አስተኝተ አንተ ደግሞ ሆቴል ታድራለህ ትተኸኝ እያለችው ነበረ። እንግዲህ ምን ታደርገዋለች? የስራው ጸባይ ነው እያላት ነበርና በቃ በዛሬው ቀን አንከራከር እያለች ነበርና አሁን የልጅ ባለቤት ልትመጣ ነው ልትተዋወቀን ትሆን እያለች እንግዲህ ወይዘሮ ዝናይ ሰዎችን የምንቅና ሰዎችን የምታንጓጥ ሴት ሆናት አባታቸውና ምቹም ቢሆን ጥሩ ነበር። ነገር ግን አሁን ላይ በጣም ትን ያሉበት ነው። እንግዲህ ወደ ኤርሚያስ ጋር ስንመጣ ኤርሚያስ ማን ነው ስራ እንዲቀጠር ልጅቷ በቃ ይኔ ሹፌር ሹፌር እየፈለግኩ ስለሆነ እኔም ለትምህርት ቤት የሚወስደኝና ለእናቴ ሹፌር ያስፈልጋልና ለእኔ ለእኔኛ ትሆናለ ስትለው ስራ በቃ አባቴ እንደላላኔ ሰጠኝ ብዬ አመጣለሁ ብላይ ይዛው መጣለ ይዛው መታም እንግዲህ ቢሮ ታያጃለ ሆይ ስትላው ተያጃለች በማለት ያሰበው ሀሳብ ተሳካለት፣ ኤርሚ ማለት ነው። በዚህም ጊዜ ገደ ኤርሚም ሰውየው እሺ በቃ እንደዚህ ከሆነ ቤተሰብ አለ ታመጣለህ ሲለውም እሺ ብሎ ይሄን በደስታ ተቀብሏል ማለት ነው። ይሄን ተቀብሎ ወጣጥሎ ተቀምጧል። ወደ እናትየዋና ወደ ኤርሚስ ማነች ኤም ስንሄድ እሷ እንግዲህ ሁለቱም በአንድ ሆነው ያደረግኩን ነገር አልተሳካም። ምክንያቱም አንስታ እየሞከረችው ግን ቀርጫታለሁኝ እሱን ግን አንስታ ከጠረጴዛው ላይ እዶላባችን ነው የጨመረችው እያለች አልነበረ። አየሽ ልጅቷ ግን ሌባ አይደለችም እያሉ እናትና ልጅ ይመካከራሉ። አሁን አንድ ሀሳብ አለኝ እያለች ነው። ይሄም እንግዲህ እሻንጣዋ ውስጥ መጨመር አለብን ብለው እናትና ልጅ ያሰቡትን ተንኮል ለመውጥ ወሰኑ። ይሄንንም ጊዜ እንግዲህ እናትየዋም ስናሽም፣ አዎ ይመችሽ በማለት ሁለቱም ሀሳባቸውን ተስማምተው እንግዲህ ልጅቷም ኤም ወደ ናሁሜ ክላስ በመግባት ያንን ወርቅ ይዛ ከእሷ ሻንጣ ውስጥ ያንን ወርቅ ትጨምራለች። ያንን ወርቅ በምትጨምር ጊዜ እንግዲህ ቀስ እያለች አየችኝ አላየችኝ እያለ ቀስ ብላ ገብታ ነበር ከሻንጣዋ የጨመረችው። ይህን ስጨምር እንግዲህ ናሁሜን ከኋላ ሆና እያየቻት ነበረ። ይህን ባየች ጊዜ ሻንጣዋን ገፍታ ስታይ ወርቅ ጨምራባት ነበረ። ይሄን አንስታ ግን እክላሳቸው ነው የመለሰችላቸው። ነገር ግን አባትየው አቶ ለይኩን ፊት ይሄን ያሰቡትን ይሄንን እንግዲህ ተሻንጣዋ ሲገኝ ሌባና ሁሉን ነገር ሌባ ስለሆነች ሁሉንም ነገር ያውቃሉ እንትን ይላሉ በማለት አቶ ለይኩንም ለነሱ እንደዚህ ሆኖ ቤታችን ውስጥ ፍቅር የጠፋው እነሱ ከመጡ ስለሆነ ይሄን ተንኮል ግዴታ ይፈጸማል ብላ ብታስበውም ግን አልተሳካም። እንግዲህ አባቷ ጋር ሆና እንትን ያለች እኔ እዚህ ቤት ብዙ ዕቃ እየጠፋኝ ነው የአንገቴ ወርቅ ጠፍቶኛል በማለት ልጅቷ ትጮኋለች እኔ እንደውም ብቻው ነው እንጂ ብዙ ነው እዚህ ቤት እየጠፋኝ ያለው እያለች እናቴቱም ተጨምራለች ይህም በምትል ጊዜ አቶ ለይኮን ምንድን ነው የምትሉት እስኪ እንደው እስኪ ዝም በሉ እያለ ነበር እንዴ ምን ሆነህ ነው ጠፍቶኛል እኮ ወርቄ ነው የጠፋኝ እያለች ነበረ በዚህም ጊዜ ይች ልጅ ናት እያለ የነበር እና ይፈተሽ ሻንጣዋ የሚል ጥያቄ መጣ። እሷም ግን በምንም ስላላደረገች ይፈተሽ ብላ ያደረጉትንም ተንኮል ስላወቀችባቸው እሺ፣ በቃ እኔ እንዳውም ንጹህነቴን ለማረጋገጥ ቀጥታ አብረውኝ ትሄዳለው ብላ አቶ ለይኩንን እንዲከተላት ትፈቅዳለች። በዚህም ጊዜ እንግዲህ አቶ ለይኩንም አብረው እየተከተሉ ነበር ወደ ማነች ናሆድና እና ወይዘሮ ዝና ሽም በተንኮሉ የተሳተፈችው ማለት ነው። ብዙ እኔም ብዙ እቃ እየጠፋኝ ነው በማለት የውሸት ቃሏን ትሰጣለች። በዚህም ነው ሀሜም በራሷ የምትተማመነው በሰው ገንዘብ እንትን የማትለው ነው ሀሜም በቃ ኑና ሄድን ሄድና ነጻነቴን ማወጅ ፈልጋለሁ ስትል ነበር። እንግዲህ ሻንጣዋን አንድ ብላ እየፈተሸች ነው። መጀመሪያ ግን ናሆድና አእምሮት በአንድ እየመጡ ነበረ። በዚህም ጊዜ በር እየቆረቆሩ ሳለ ኤርሚ ዘብኛ የለም እንደ እያለ እንግዲህ እዛው ሥራ እንትን ብሏል። በሩን ሲከፍት ያየችውን ማመን አቃታት። ስትመጣ ማንቀጠቀጠኝ አንዘፈዘፈኝ እያለች ነበር አምሮት። ምክንያቱም ከናሆሜ ጋር ያላቸው ናሆሜ ያንን ጉዳይን ካወጣችብኝ ጉድ ይፈላልት እያለች እያንቀጠቀጣት ነው። እንዴ ፈራሽ እኮ ምን ሆነሽ ነው? በቃ ዘና በይ እያላት እያጽናናት እያረጋጋት ይገኛል። ማን ነው ናሆድም በዚህም ጊዜ እንግዲህ በሩን ስከፍት ያገኘችው ምን አንተ ደግሞ ምን ልትሰራ ሁነህ መጣ፣ እያለች ነበረ። አይ ዝህ እኮ ለእህቱ ሹፌርና ለእናቱ ህዝብ እንትን ብዬ ነው እያለ እሱም ይሄንን ቃል እየሰጠ ነበረ። ወደ ናሆድ ማን ነው ወደ ኑሃሜ ስንሄድ እንግዲህ ሻንጣውን አንድ ብላ የደበቀችበት ቦታ እየፈለገች ኪሱ ነበረና ኤም እንግዲህ ስለሆነች ሻንጣዋ የጨመረችው ብትፈትሽ ብትገባ ብትወጣ ልታገኙ አልቻለች። ማን ድብላ እናቷንም አባቷንም አቁማ እሷን ሌባነች ለማስባል ነበረ። ግን ያሰቡት የእናትና የልጅ ተንኮል ሳይሳካላቸው ቀረ። እኔ አይቻችኋለሁ ሻንጣዬ ውስጥ እናትና ተንኮላቸው አሁንስ ሊያቆመኝ አልቻለም፣ በማለት ታለቅሳለች፣ ምርር ብላ ና ኑሃሜም በዚህም ጊዜ አባትዬው እንግዲህ ልጅቷን የደረሰ እያሉ ወርቁን እናትየዋን ፈጣ በምታይ ጊዜ ጥፊ ይሰጣታል ማለት ነው። እንግዲህ እንትና ናሆድና ሚስቱም እንግዲህ እየመጡ ሳለ ጓደኛው አእምሮት ማለት ነው። ምንድን ነው? ምን ተፈጥሮ ነው እያሉ ነበር። እንግዲህ እዛ ክላስ ላይ ሲመጡ እዚህ ላይ ያለቀው ማለት ነው። እና እንግዲህ ተንኮለኛ ሰዎች ለራሳቸው ይዋረዳሉ። አሁን እና ማነች ኑሃሜ ለእነሱ ቤት ብዙ ነገር እየሰራ እንኳን የምታደርግላቸው በጉልበቷ በሁሉም ነገር፣ ነገር ግን የሚያሰቃዩት እሷን፣ መጥፎ ነገር የሚጥሉት እሷ ላይ ነው ማለት ነው። አሁንም አምሮትን ብትሆን ትናገርብኝ ከሆነ ያንን ነገር ስለምታቅም ሚስጥር ብላ ብዙ ነገር በፍርሃት ትዋጣለይ። እኔም እሱም አልሆንለትም ብላ እንደውም ለአባትየውም ትነግረዋለች። እንግዲህ በሀሳቧ እራሱ ደግሞ ለ በአእምሮዋ ለዚህ ለናሆድ ኪች እንዳለ እሷን አትሆነ እንደዚህ ስትል እንድትለዋ ይላታል። ያኔ ደግሞ ግን እንድ ሲላት በሀሳብ ትሄዳለች ማለት ነው። ምን ሆነች ነው እያለ እሷንም ለማረጋጋት ይሞክራል። መጣው ምስት፣ ይኸው አዘጋጅቻለሁ ምግቡንም እያለ፣ አይ ምንም አልሆንኩ ሄድሽ እኮ እያላት ነበረ። በእርግጥ ይህን አልነገር በሀሳብ ነበረ እንትን ያለችው ጭልል ብላ ሄደችው ማለት ነው። እንግዲህ አሁን ላይ ምን የሚፈጠር ይመስላችኋል? ናሆሜም እንግዲህ ማን ነው አፍቃሪዋ፣ ኤርሚም እዛው ቤም መጥቷል ሹፌር ሆኖ። ሁለተኛ ደግሞ ማነች፣ ናሆሜም ደግሞ ከዚህ ቤት አባቷ ሲመጣ እንደማትቀመጥ ነው የተናገረችው ማለት ነው። እንግዲህ አባትዬው ግን የመጨረሻው ጥፊ ለልጁ የሰጣት በጣም ተመችቶኛል ማለት ነው። ያው ፊልም ሆኖ ሳለ ግን አስተማሪ ነው። አንዳንድ ሰዎች በመጥፎ እንትን ብለው እነዛን ሰዎች እንግዲህ ለማጥመድ የማይቆፍሩት ጉድጓድ የለም ማለት ነው። በዚህ የተነሳ እንግዲህ በመጨረሻ ልጁን መቷት። እዚህ ላይ አቁማል።